ሰላም ሰላም፣ ተመልካቾቼ እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። አመሰግናለሁ። እንዴት ነበረ የእናቶች ቀን? ጥሩ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። ሁሉም በቃ ብዙ ነገር አይተናል። እናቶች ሰርፕራይዝ ይደረጋለሁ ምናምንና እኔም ከልጄ ጋር ቁርሴን ሰርቼ በልተናል፣ ተደስተናል። ብዙ እናቶችም እንደተደሰቱ ሚዲያ ላይ አይተናል። ውድ ቤተሰቦቼ በጣም ይቅርታ ልብሴ ትንሽ ዝቅ ብሎ ነበረና ይቅርታ ጠይቃለሁ። እንደዛ ማድረግ አልነበረብኝም። መገላለጥ አያስፈልግም። ና ያን ቀን የው የእናቶች ቀን ስለሆነ ደስ ስላለኝ ለየት ላድርገው ብዬ ነው ሚዲዮን እና እንዴት አሳለፋችሁ? ደህና ናችሁ? እኔ ደህና ነኝ። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔ ዓለም እና ምልላችሁ ነው ዛሬ የመጣሁት። አንዳንድ ሰው ላይክ ሁኔታችሁን አይቶ ጀርባችሁን አጥንቶ ምናምን ምንም አታመጣም ወይም ደግሞ ምንም አያመጣም በቃ ፎከስ አታረግም ብሎ በእናንተ በራሳችሁ ንብረት የሚገለገሉ ሰዎች አሉ። ና በጀርባችሁ ነው። ና መጠንቀቅ አለብን ከእንደነዚህ አይነት ሰዎች ና አንዳንዴ ሰዎች ይጠቅሙናል፣ ሰዎች ይጎዱናል። ና ትላንትና በጣም ተናድጄ ነበረ። ዛሬ ግን እግዚአብሔር ይመስገን ነውር ነው። አንድ ሰው አክብራችሁ ሰታችሁት አንዴ እንዲጠቀምበት አክብራችሁ ሰታችሁት ለሁሉም ጓደኛ ሼር እያደረገ ሁሉም ሰው እንዲጠቀምበት ሲያደርግ በእናንተ ሳይጠይቃችሁ ማለት ነው። በቃ መብታችሁን ሳይጠይቅ በራሳችሁ ንብረት እየተዘዋወረ መጠቀም በጣም በጣም በጣም አዝኛለሁ። እና የሰው ልጅ አንዳንዴ ስታምኑት በቃ ከእጃችሁ ላይ ነው የሚጠፋውና፣ እግዚአብሔር ይጠብቅ ከእንደዚህ አይነት ሰው ወዳጅ መስሎ ከሚያጠቃችሁ ሰው እግዚአብሔር ይጠብቅ። በእውነት እኔ ዚህ ሚዲያ ላይ አምጥቼ መናገር አልፈልግም እና ጀርባችሁን አጥንተው ላይክ ሰው የሌላችሁ የሚመስላቸው ብቻችሁን ምትኖሩ የሚመስላቸው ሰዎች ቤተር ነው ኒድ ቱ ቤተር ላይክ ዋች አውት ዘርሰልፍ። እኔ ደግሞ በጣም ከተቆጣሁ በጣም ኃይለኛ ነኝ። እመቤቴን ነው የምላችሁ ለእግዚአብሔር ብዬ ታገሳለሁ፣ ግን ደግሞ ኦቨር ሲመጣብኝ ሰው አዋርደዋለሁ። እውነት እውነቴ ነው የምላችሁ። ና መጠንቀቅ አለባችሁ እናንተ ሰዎች፣ ታዩኛላችሁ። ፎር ሹር አንዴ ነው እንድትጠቀሙበት የሰጠኋችሁ። ሁለት ሶስት ጊዜ በእኔ በእኔ ሳትጠይቁኝ በእኔ እንትን የምትጠቀሙ ሰዎች የቤተር ቦቻውት ደርሽበታለሁ። ሰው ላይ አይሰማም አታቅም ብላችሁ ማንም ሰው እንደሌለኝ አስባችሁ እዚህ ሀገር ላይ የምትጠቀሙ ሰዎች ይ ሀፍቱ ፕተር ቻት ይኔአይኖ ቢካ አንዳንዴ ኢኮኖሚካሊ ሆነ ስራም ልታጡ ትችላላችሁ። ብዙ ነገር ሊደርስባችሁ ይችላል። እሱ ኮ ያልፋል መድሃን ዩ ቤተር ዋች አውት። አውቅ ያለሁ፣ ሰምቻለሁ። አሁን እዚህ ላይ መናገር አልፈልግም። ስማችሁን አውጥቼ መናገር አልፈልግም። ግን ይህንን አውቃችሁ ያደረጋችሁ ሰዎች፣ የተጠቀማችሁ ሰዎች ዩ ቤተር ዋች አውት። ዩ ሃቭ ቱ ስቶፕ ዩዚንግ ማይ ማይ ማይ ራይት ዳትስ ማይ ራይት ኦኬ። እና በጣም ይቅርታ፣ ይሰማሉ ብዬ ነው ለነሱ መናገረው። አንዷ ደግሞ ጉግል

ቴንክ ዩ ይ አፕሪሺት ሀበ ጉዳይ ሲቱ ሞሮ። ደና ዋሉልኝ፣ መልካም ጊዜ ወዳችኋለሁ። ባባይ ሰላም። ቤተሰቦች እንዴት ናቸው? ደና ናቸው። እኔ ደና ነኝ፣ እግዚአብሔር ይመስገን። አሁን እዚህ ሰመር እየመጣ ነው እና በጣም ይሞቃል። ውድ ቤተሰቦቼ፣ ሁሌም የዘወትር ተከታታዮቼ፣ እናንተ እንዳይከፋብኝ ብዬ ነው የምመጣው። አንድ ደቂቃም ሁለት ደቂቃም አራት ደቂቃ አምስት ደቂቃም እንዳለኝ ታይም ነው ብቅ እምለው እንዴት ናችሁ? ፎሎ ስለምታደርጉኝ ስለምሰጡኝ አስተያየት፣ እስቲ አትሊስት ቢያንስ ጸጉርሽን ተሰሪ እሺ፣ እሰራለሁ። እስቲ አንድ ቀን ጊዜ ሳገኝ እሰራለሁ። በእውነት አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔ ደስ ነው የሚለኝ ላይክ። በጣም ደስ ብሎኝ ነው የምኖረው ህይወቴን እዚህ ላይ የውሸት ፈገግታ የሚያሳዩ ቤታቸው የሚያለቅሱ ሚዲያ ላይ የሚያሳዩት የሚለብሱት እና ቤት የሚኖሩት ኑሮ አንድ አይደለም። አክቹዋሊ እኔ እማምነው የሌለንን ነገር አውጥተን ልናሳይ አንችልም። እውነቴ ነምላችሁ ውስጣችሁ የሰማችሁትን ነገር ነው። እኔ ምንም ተጨንቄ አላቅም። ከድሮም ጀምሬ በእግዚአብሔር በእምነቴ ላይ በጣም ጠንካራ እምነት ስላለኝ እመቤቴ ቅድስት ድንግል ማርያም ኦርቶዶክስ ተዋህዶ ቀጥተኛ የሌላውን እየነቀፍኩ አይደለም ለየለየ የያዘው በሙሉ ሰው የያዘውን አጥብቆ መያዝን ያለበት ጄጅ ማረግ የለም ይሄ ሰውን ጄጅ ማረግ ምናምን ምናምን አያስፈልገንም በቃ እና ከሄድንም ወደዛ ወደ ሄድንበት ጥሩ ባህሪ ማሳየት እዛ ስሳደብ ኑሬ እዛ እንደዚህ ነበሩ እዚህ እንደዚህ አሁን መልካም ነው ውሸት ደሞ ቆይቶ ራሱ ያ ባህሪ የት ይሄዳል? እና እዚህ የነበረው ባህሪ ተከትሎት ነው የሚሄደው። ያ ሰውዬ ምን ለውጥ አሳየ? ምን አድርጎ ነው? ላይክ ዋት ሂስ ዱይንግ ቢፎር። እና ምልላችሁ ፈልጌ ነው ያሌለንን ባህሪ ቤት የሚሳደብ ከሆነም ወጥቶ የሚሳደባል። ና ያለንን ባህሪ ነው ሾው አፕ የምናደርገው። እኒያም በጣም መሳቅም ወደው ከስተመር ሰርቪስ ነው ስሰራ የነበረው ብዙ ላይፍን አላካብድም ላይክ ካለኝ ለዛሬ ካለኝ ነገም እግዚአብሔር ይሰጠኛል ብዬ ነው። እና ይሄንን እንኳን ኢምፕሩቭ ማድረግ አለብኝ ይሄኛው ዊክነሴ ነው። ለነገሴ ማድረግ ሰውን እያስቸገርኩ በየወሩ እንዲያደርጉልኝ ማለት ይከብዳል። ምክንያቱም እኔ ማድረግ እየቻልኩ መፍራት እንኳን አይገባኝም። እና ይሄን ባህሬ መቅረፍ አለብኝ። እኔ ግን ያው በማምነው በእምነቴ በኢየሱስ ክርስቶስ ሳልፈልግ አልብሶ ሳይኖረኝ አጥግቦ ከሰው እኩል አድርጎ የሚያኖረኝ አምላክ ኢየሱስ ክርስቶስ የቅድስ ድንግል ማርያም ልጅ ተዋህዶ መቤቴ ታኖረኛለች። እግዚአብሔር በሚያውቀው የማንም ሃይማኖት ጥላቻ የለብኝም። አይ ሪስፔክት እኔ ሁሉንም ማክበር ፈልጋለሁ። እንደ ሂዩማን ቢንግ ሁሉም መከበር ያለበት ነውና፣ እባካችሁ ውድ ወንድም እህቶቼ የያዛችሁትና አጥብቃችሁ እዛ የያዛችሁት ላይ ዲፔንድ መሆን ነው እንጂ ከሌን መንቀፍ ከሌን ማሞገስ ይቅር። በእውነት እኛ እግዚአብሔር በሚያውቀው እግዚአብሔር እንዲደሰት ነው። እግዚአብሔር የሞተው ለሁላችንም ነው። እና ቅድስት ድንግል ማርያም አክብራ አገር ካገር ዙራ ባትወልደው የት ነው እሱ ነው የምናገኘው? አሁን ለምሳሌ እኔ ልጅ አለ ይልባል፣ ልጄን ሚስቱ ወደደችው እናትህን አልፈልግም ብትለው እኔ ይከፋኛል፣ እሱም ይከፋዋል፣ ደስተኛ አይሆንም ለጊዜው አብራት ያለ ይመስላል፣ ግን ልቡ ቂም ይይዝባታልና እናቱን ጠልተን እሱን ወደድን ብንለው አይገባውም። አይገበውምና እናቱን ማክበር ሪስፔክት ማድረግ ለእሷ መስገድ ካለብን መስገድ ያከብሮት ስግደት ጸሎት ማድረግ ካለብንም ለእሷ ጸሎት እናረጋለን። እመቤታችን እኛ በጣም በቃ እኔ እኔ እዚህ ላይ ጭንቅላቴ ላይ ጃት አላገኛትም እንጂ እግሯን እያጠፉ እግሯን እየላስኩ ብኖር ዘላለሜን አልጠግባትም። የምትጠገብም አምላክ አይ እንትን ነች፣ እመቤት ናት፣ በቃ እንቁ ናት። እና ፕሊዝ ዲስሪስፔክት አታርጉ፣ የማንንም ሃይማኖት ዲስሪስፔክት አታርጉ። ይህንነው ለመክራችሁ የምችለው በእውነት ነው የምላችሁ። ና ባለን ንኩራ እግዚአብሔር አምላክ ከእናንተ ጋር ይሆን። ስለምትከታተሉኝ ለምትሰጡኝ ሪስፔክት አይ ሪስፔክት እናንተን ሪስፔክት አደርጋለሁ፣ የማንንም ሃይማኖት ሪስፔክት አደርጋለሁ። ላመናችሁበት ፋሚላችሁ፣ ከፋሚሊ ከስር ከመሰረታችሁ የመጣችሁበት ሊሆን ይችላል፣ እና ልባችሁ ሲፈቅድ የፈለጋችሁትን ራሳችሁ ማድረግ ትችላላችሁ። የሰው ግን አትንቀፉ። ከሊንዲ ነው ከሊንዲ ነው አትበሉ፣ ፕሊዝ። እግዚአብሔርም ደስ አይለውም። እግዚአብሔር ኦርቶዶክስን ነቅፋችሁ የኛ ክብር አለ ብትሉ ውሸት ነው። ምክንያቱም ሰውን አትጥሉ ነው ያሉ፣ ጠላት ግን እንደ ራስህ ውደድ ነው ያሉ ቀኝን ሲመታ ግራ አንስጥ ነው የሚለው መጽሐፍ ቅዱስ። እና ይሄ ሁሉ እያለ አባባል አይደለም፣ ይሄ የሚኖር ህይወት ነው። ሆነስትሊ የከንፈርህን ፍሬ ትበላለህ፣ እውነት ነው። ኮምፕሌንስ እናረግ የባሰብን ነው የሚሄደ። ስናመሰግን ስንደሰት የበለጠ ደስታ ነው የሚከተለን። እና የዛሬ ምልክት ነው። ወዳችኋለሁ። ከተመቻችሁ እንግዲህ ላይክ ላይክ አድርጉልኝ ውዶቼ፣ በጣም ማመሰግነው። ባይ። ነገ እንገናኛለን ከተመቼኝ። ባይ።